አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የፋይፍጂ ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ እንደምትመለከቱት የውስጥ እንጨት በር ጀላችሁ ቀርቢ ያለው ይሄ እንጨት በር እንደምታዩት በኤምዲኤፍ በንተን በፓኔል በአውስትራሊያ መቃነት ተሰራ ነው። ቁልፉ እንደምትመለከቱት አሪፍ ተደርገው እየተሰራ ነው። ስንት ተሰራ፣ ስንት እየተሰራ ነው የሚለውን አሁን ላይ ጭማሪ አድርገዋል። ብዙዎቻችሁ በውስጥም እየጠየቃችሁ ትገኛላችሁም። ይሄ እንግዲህ አንድ ወንድማችን ከውጭ ሆኖ አዘውን እንደምትመለከቱት በዚህ መልክ ሰርተን ቤቱ አምጥተንለታል። ልንገጥመው ነው። ስንገጥመው የምናሳያችው ይሆናል። እንግዲህ እንደምትመለከቱት ሶስት በርን ያዘዘን። አሁን ላይ ጨምሯል። ይሄ የቆየ ትእዛዝ ነው። እስከ 21500 አካባቢ ነው እኛ ስንቀበል የተቀበል ነው። ከሱ አሁን ላይ እስከ 26500 ብር ነው። በዚህ እየተሰራ የሚገኘው ማለት ነው። ማሰራት ለምትፈልጉ ከሀያ ስድስት ሺህ አምስት መቶ ብር በላይ ገብቷል። እንዲሁም በፓኔል ሲሆን ደግሞ ይቀንሳል። የሚቀንስ ለምትፈልጉ እንደምትመለከቱት ፏ ተደርገው የተሰራ ነው። እናንተ በፈለጋችሁት ከለር ይሰራላችኋል። ያው እሱ ምርጫው በዚህ ከለር ይሰራ ስላለ በዚህ ከለር ነው የተሰራው። ሶስት በር ነው የተሰራው። አንድ ውስጥ አለ እንደምትመለከቱ እናንተ በነጭም በቡኒም በጥቁርም በፈለጋችሁት ከለር በወርቃማም በግሬም በሲልቨርም በፈለጋችሁት ከለር መሰራት መቀባት ይችላል። እንደምትመለከቱት ረጅም ነው ቁመቱ። በፓኔል የተሰራው ውስጥ ደግሞ ገብተን እንመልከት። ሌላኛው በር ይሄ ነው። እንደምትመለከቱት ሌላኛው በር ይሄ ነው። ይሄ በር እንደሚታይ ተስፋ አደርጋለሁ። እንደምትመለከቱት ያው እንግዲህ ይሄ በር እስከ 21 ሺህ አምስት መቶ ነው የተሰራው ብያችኋለሁ። እናንተ ደግሞ ማሰራት ለምትፈልጉ እኛ ሰርተን እናደርሳለን። በተለይ በአማራ ክልል በወሎ አካባቢ ያላችሁ ሰርተን እናደርሳለን። እንደምት መለከት ግባ እናሳያቸው፣ ቤቱ እንግዲህ ከዛ ጀምራ አሳያቸው። ያንን በር አንዱ እዚህ የሚገጠም ነው አንዱ እዚህ የሚገጠም ነው። ሌላኛው ደግሞ እዚህ ጋር ነው። ራቅ ብለህ አሳያቸው በዛ በኩል አንዱ እዚህ የሚገጠም ነው አንዱ እዚህ የሚገጠም ነው። እንግዲህ ይሄን በር ገጥመን የምናሳያችሁ ነው የሚሆነው። እስከ መጨረሻ ከኛ ጋር ሁኑ። ማዘዝ ለምትፈልጉ ስልክ ቁጥር ከታች ኮሜንት ላይ አስቀምጥላችኋለሁ። በዛ ማዘዝ ትችላላችሁ። ውጪ ላይ አሳያችሁ፣ ውጪ ያለውን። ገጥመን ያለውን ሁኔታ በደምብ ስንጨርስ ምን እናሳያችሁ ይሆናል እንደምትመለከቱት ያለበር ነው በአውስትራሊያ መቃን የተሰራ ነው በፓኔል የተሰራ ነው በኦሪጂናል እቃ የተሰራ ነው በጥሩ በጥሩ ሁኔታ በኳሊቲ የተሰራ ነው እናንተም ደግሞ ማዘዝ ለምትፈልጉ እንደዚህ አይነት በር እኛን አናግሩን የመጀመሪያ ኮሜንት ላይ ስልክ እናስቀምጣለን ዲስክሪፕሽን ላይ ስልክ እናስቀምጣለን እስከ መጨረሻ አብራችሁን ቆዩ እንግዲህ አሁን ደግሞ ወደ ገጠማው ስንሄድ እንደምትመለከቱት እየተገጠመ ነው ይሄ እንግዲህ ፍሬም አልተመታለትም ገና ቁልፍ አልተወረወረለትም ያለው ይሄን ይመስላል። እንግዲህ አሁን እየተገጠመ ነው። ከላይ መስታወት ነው የሚደረገው፣ ከላይ በኩል እንደምትመለከቱት። እናንተ ደግሞ መስታወት የሌለው የምትፈልጉ ከሆነ መስታወት በሌለው መሰራት ትችላላችሁ። በሐገር ውስጥ መቃን ማሰራት ለምትፈልጉ በሐገር ውስጥ መቃን ማሰራት ትችላላችሁ። ይህ እንደምትመለከት በእሱ ምርጫ ነው። ቤቱ በጣም ያምራል። ማሻአላህ ነው ቤቱ። እንደምትመለከቱት እንደዚህ አድርገን ገጥመንለታል ቤቱ መጨረሻ ላይ ደግሞ ስትሪች እና እንደዚህ ፍሬም ሲመታ ዙሪያውን በጣም አድርጎ ያምራል ማለት ነው። እንደምትመለከቱት ይሄ የተሰራው እስከ 2521 አካባቢ ነው። አሁን ላይ ይሄ ብር ይሄ ብር ጨምሯል። ዋጋው እስከ 25 ሺ ብር ነው የተሰራ የሚገኘው። እናንተ ደግሞ ግማሽ የምትፈልጉ እንዲሁም በኤምዲፍ እና በፓኔል የሚባል አለ። በፓኔል ሲሆን የተወሰነ ቀነስ ያደርግላቸዋል እስከ 20 ሺ ብር ድረስ ይሰራል ማለት ነው። በፓኔል ሲሆን ይቀንሳል። ማሰራት ለምትፈልጉ ዘሮ ዘሮ እንደዚህ ለሙሉ ቤት ማሰራት ለምትፈልጉ ሶስት በር፣ ሁለት በር፣ አራት በር የሚያስፈልጋችሁ ከ60 እስከ 80 ሺህ ያስወጣችኋል። ከ60 እስከ 80 ሺህ ያስወጣችኋል። በፈለጋችሁት ብታሰሩ እንግዲህ ሙሉ ኮምፕሌት ይሄ የተሰራው አጠቃላይ 6350 ብር አካባቢ ነው የተሰራው እስከ ትራንስፖርት እስከምኑ ሁ አድርገን ነው የሰራንለት በውጭ መቃን ነው። ድምፅ ከውስጥም ከውጭም ድምፅ አያስገባም አያስወጣም። በሚገርም ሁኔታ ነው የተሰራው። እንደምትመለከቱት እዚህ ጋር ያንድ መክራችሁ ነገር ስንገጥም ያስቸገረን ነገር ጅብሰም ሰራተኞች ጠርዙን ሲሰሩ ያበላሹታል። እንዳያበላሹት በስነ ስርዓት እንደዚህ ፋሻ አድርገው ወይ ሲማጎ ወጥረው ጠርዙን ይስሩት። በተለይ ይህ የምትመለከቱት ፍሬም ተመቷል፣ ዙሪያውን ይህን ፍሬም ለመምታት በጣም አስቸግሯል። ሁለተኛ በሩ ከታች ገባ ወጣ ምናምን ያለው ነገር አለው ያ እንዳይኖረው በስነ ስርዓት ጅብሰም የሚሰሩ ሰዎች ሲማጎ ወጠረው ይስሩ፣ ወይ ደግሞ ግንበኛ የሰራውን አያበላሹት ጠርዙን። በዚህ በኩል በሩ የሚያርፍበትን መቃ የሚያርፍበትን ጅብሰን ባይሰሩ ጥሩ ነው። ምክንያቱም እንደገና ሲቦረበር ይሰነጠቃል ግድግዳው ማለት ነው። እሱን ስናስለቅ ይሰነጠቃል ግድግዳው። ለሁላቸውም ትልቅ ምክር ነው። ያው እንደ ስታሰሩ ዙሪያውን መቃን የሚያርፍበትን ቦታ ጅብሰም አታሰሩት። በጣም ያስቸግሯል። እንግዲህ ሲሰራ እኛ ስንት አስቸግሯል፣ ያን ፈቅፍቀን ነው እንደገና ይሄን በር የገጠም ነው ማለት ነው። ስለዚህ እናንተ የምታደርጉት ምንድን ነው ስታሰሩ፣ ጠርዝ ካለ በፋሻ ወጥሮ ይስራላችሁ። ስትሬት የጠበቀ እንደዚህ ከላይ ወርታች የወረደ ጠርዝ ጠብቆ መስራት ከቻለ ጅብሰን ባለሙያ ይስራላችሁ፣ ወይ ደግሞ ጣውላ አድርጎ ማለት ነው። ጣውላ ከላይ እስከታች ጣውላ እንደዚህ ይለጥፍና ያችን ስትሬት ይሙላት ለመቃን እንዳያስቸግር ቤታቸውም ሲቆረቆር እንዳይሰነጠቅ ከላይ አባጣ ጎርባጣ እንዳይሆን ስትሬት የሆነ እንዲሆን ማለት ነው። እንደዚያ ሲሆን አያስቸግርም፣ አይቆረቆርም፣ ቀጥታ ወስዶ ልክክ ብሎ ይገጠማል ማለት ነው። እንደምትመለከቱት የዚህ ሁለሁለቱ በሮች አሪፍ ቆንጆ ናቸው። አንዱ የተወሰነ መቆርቆር ያስፈልገው ነበር። ከታች በኩል ሲሚንቶ በእንትን አልጠበቁለትም። ውሃ ልክ እንትን ስትሬት ሲማጎ አልጠበቁለትም ነበረ። ያንን የግዴታ ማስተካከል ስለነበር ያው ራሳችን ጠርበን ምን ብለን ምን ብለን ያስረከብን ነው። እንግዲህ ለገጠማ ደግሞ ይህን በር ስለሚገጥም ሰው ደግሞ ያስፈልጋል። ወጪ ለአንድ በር ስምንት መቶ ብር ነው።